ብሉይ ኪዳን አው የማይበሉ ተብሎ የሚነሱ እንስሳቶች አሉ። ነገር ግን በአዲስ ኪዳን ስርዓት ይህ እንደሌለ መጽሐፍ ቅዱስ ይናገራል። ይህ ከሆነ ደግሞ እኛ ኢትዮጵያውያን የማንበላቸውን ለምንድነው የማንበላው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ ኪዳን ቤተክርስቲያን ከሆነች እነዛ የማይበሉ የሚባሉትን ለምንድነው የምትከለክላቸው? በስመ አብ በወልድ በመንፈስ ቅዱስ አህዶ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ዘሰባህ ምህረቶ ላይ ለነ በኃጢያት ጎዳና ከቅድስና ርቀን ለምንጓዝ ለኛ እቺን የምህረት ቀን ሰጥቶ እስከሳት ድረስ በህይወት ላደረሰን ለሰራዊት ጌታ ቅዱስ እግዚአብሔር ክብርና ምስጋና ይድረሰው። አትለየምና እናቱ እናታችን ቅድስተ ቅዱሳን ንጽህተ ንጹሃን ቅድስ ድንግል ማርያም የመስቀል ስርሰታችን። እግዚአብሔር ባከበራትና ባወደዳት መጠን ስሟ የተመሰገነ ተባርከ ይሁን። ጻድቃን ሰማዕታት፣ መላእክትም እግዚአብሔር በሰጣቸው ጸጋና ክዱ መሰረት ስማቸው የተመሰገነ ተባርከ ይሁን። ውድ እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራተ በኩራት ልጆች፣ እንደምን ስከሳት ቆያችሁ? ክብርና ምስጋና ለቅዱስ እግዚአብሔር በነገር ሁሉ የደረሰው እኛንም እስከ ሰዓት ድረስ ጠብቆ ይህንን የእሱን ቃል እንድንሰማ የእሱን ነገር እንደምንማማርበት በህይወታችን ላይ እችን ቀን ጨምሮ ባርኮ ለሰጠልን ለልዑል እግዚአብሔር ክብርና ምስጋና የደረሰው። ውደ ጊዜ ቤተሰቦች ዛሬ የምንነጋገረው የሚበሉትና የማይበሉት ከመጽሐፍ ቅዱስ አንጻር የሚለው እንመለከታለን። ወይም አንዳንድ የማይበሉ እንትኖች አሉ የሚሉ ወገኖች አሉ፣ ይበላሉ በሚል ዙሪያ ለተወሰነ ጊዜ ክርክር ተነስቶ ነበረ እናውቃለን። ነገር ግን በብሉይ ኪዳን አው የማይበሉ ተብሎ የሚነሱ እንስሳቶች አሉ ነገር ግን በአዲስ ኪዳን ስርዓት ይህ እንደሌለ መጽሐፍ ቅዱስ ይናገራል። ይህ ከሆነ ደግሞ እኛ ኢትዮጵያውያን የማንበላቸው ለምንድነው የማንበላው? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአዲስ ኪዳን ቤተክርስቲያን ከሆነች እነዛ የማይበሉ የሚባሉትን ለምንድነው የምትከለክላቸው? እናም ደግሞ መጽሐፍ ቅዱስ ምን ይላል? በመጽሐፍ ቅዱስ ቤዚክ ክርስቲያኒቲ የማይበላ የሚበላ ነገር እንደሌለ መጽሐፍ ቅዱስ በአዲስ ኪዳን አስረግጦ ይናገራል። ስለዚህ ከዚህ አንጻር የቤተ ክርስቲያንን ሀሳብና የእግዚአብሔርን ሀሳብ ወይም እግዚአብሔር ምን ይላል የሚለውንና ቤተ ክርስቲያን እንዴት ተቀበለች የሚለውን እንመለከታለን። ነገር ግን መሰረታዊ ነገር እናንተ ማወቅ ያለባችሁ የሚበላ የማይበላ ነገር የለም በአዲስ ኪዳን። ዛሬ ለምንማረው ለትምህርታችን ርዕስ የምናደርገው ቅዱስ ሐዋርያው ጳውሎስ በዚህ በገላቲያ መልእክቱ ላይ ምዕራፍ 3 ከቁጥር 28 ላይ ጽፎ የምናገኘውን ቃል እናነሳለን። ቃሉም እንዲህ ይላል፣ አይሁዳዊ ወይም የግሪክ ሰው የለም ይላል። አይሁዳዊ ማለት እንደምናውቀው ብሉይ ኪዳንን የተቀበሉ ማለት ነው። በመሰረቱ ይህ የገላቲያ መልእክት የተጻፈው ለገላቲያ ክርስቲያኖች ነው። በገላቲያ ክርስቲያኖችና በተለያዩ የክርስቲያን ቤተሰቦች ወይም የክርስቲያን ሀገራት ውስጥ ችግር ሲፈጠር ቅዱስ ሐዋርያው ጳውሎስ ይጽፋል። ራሱን የአሕዛብ ሰባኪም ሲል በዚህ መጽሐፉ ላይ ይገልጻል። የአሕዛብ ሰባኪም ቢሆን የአይሁድ ሰባኪም ቢሆንም እግዚአብሔር በእኩል እንደሚያየውና በአይሁድና በአሕዛብ ዘንድ መለያየት እንደሌለ እየተናገረ የሚሰብክልን ታላቅ ሐዋርያ ነው። በረከቱ ይደርብን። ስለዚህ በዚህ መልእክቱ ላይ አይሁዳዊ ወይም ግሪክ የግሪክ ሰው የለም ሲባል ምን ማለቱ ነው? አይሁዳዊ የሚባሉት ብሉይ ኪዳንን የተቀበሉ ሰዎች ናቸው። የግሪክ ሰዎች ማለት ብሉይ ኪዳንን ከቶ ማያውቁ ከህገ ልቦናም ተነስቶ ብሉይ ኪዳንን ማክበር ያልቻሉ ወይም ለእግዚአብሔር ትእዛዝ በብሉይ ኪዳን ማይገዙ ሰዎች ማለት ነው። በገላቲያ ቤተክርስቲያን ውስጥ አይሁዳዊ ሰዎች ነበሩ፣ የግሪክ ወይም ከድሮ ጀምሮ የብሉይ ኪዳን ትእዛዛትን ያልተቀበሉ ሰዎች ነበሩ ነገር ግን ቅዱስ ሐዋርያው ጳውሎስ እግዚአብሔር የብሉይ ኪዳን ትእዛዝ ለተቀበሉትም ላልተቀበሉትም አምላክ ነው ስለዚህ የተቀበለ ያልተቀበለ የሚባል ክፍፍሎች ከዛሬ በኋላ የለም ይላል ለዚህ ደግሞ ክፍፍሎች መሰረቱ ምን ነበረ መሰላችሁ የሕግ ሥራ የገላትያን መልእክት ካነበባችሁት በአብዛኛው የህግ ስራና የእምነትን ወይም ከእምነት የሚገኘውን ጽድቅና ከህግ ስራ የሚገኘው ጽድቅ ይሰፍካል። ጽድቅ የሚገኘው ከህግ ስራ ነው ወይስ ከእምነት ነው የሚለውን ለመመለስ ይሞክራል። የህግ ስራ የሚባሉ በመሰረታዊነት ምንድን ናቸው የሚለው ስንመለከት አንድ ሰው አይሁዳዊ ወይም በቡሉይ ኪዳን በእግዚአብሔር አምኗል ለመባል ማድረግ ያለባቸው ልየታ ናቸው። አይሁድን ከአዛ የሚለዩ ማለት ነው። በቡሉይ ኪዳን በእግዚአብሔር ያመኑትን ከማያምኑ ሰዎች የሚለዩ ማለት ነው። እነዚህ ሶስት ነገሮች ናቸው። የመጀመሪያው መገረዝ ነው። ያልተገረዘ ሰው ቢኖር በቡሉይ ኪዳን አይሁዳዊ አይሆንም፣ ወይም የቡሉይ ኪዳን ትእዛዝ ተቀብሏል ብለን ማመን አንችልም። ስለዚህ መገረዝ አንዱ ነው። ሁለተኛው ደግሞ የሚበሉትና የማይበሉትን መለየት፣ መሰረታዊ አላማችን በዚህ ላይ እናተኩራለን። እኛም የሚበሉ የማይበሉ በብሉይ ኪዳን አሉ። እነዚህን መብላትና አለመብላት ወይም የግሪክ ወይና የሌላ ሰዎች ዝም ብሎ ይበላሉ። ነገር ግን አይሁዶች ወይም የብሉይ ኪዳን ትዕዛዛትን የተቀበሉ ሰዎች የሚበሉትንና የማይበሉትን ጠንቅቆ ይበላሉ። በዚህም ደግሞ ከሌሎቹ ይለያሉ። ለምሳሌ በኢትዮጵያ ባህል አህያ አይበላም፣ አሳማ አይበላም። የራሱ ምክንያት አለው እንመጣበታለን ነገር ግን እግዚአብሔር በአዲስ ኪዳን የአህዛብም የህዝብም አምላክ ነው ስለዚህ ህዝብና አህዛብ ተብሎ የሚለይበት ነገር የለም እግዚአብሔር አሳማ ለሚበሉትም አምላክ ነው እግዚአብሔር የብሉይ ኪዳን ህግ እየጠበቁ ለኖሩትም አምላክ ነው ስለዚህ አሁን የብሉይ ኪዳን ትዕዛዝ እየጠበቀ የኖረን በእግዚአብሔር አምኖ መልካም ስራ ክስራ ይድናል የብሉይ ኪዳን ትዕዛዛትን እያልጠበቀ እየኖረው ወይም የህግ ስራዎችን ያልፈጸመ ምን ማለት መዘራቸው ያልተገረዘም ሰው ቢኖር ይድናል ማለት ነው። ቲቶ ለምሳሌው ግሪካዊ ሰው ነው። ከቅዱስ ሐዋርያ ጳውሎስ ጋር ነው የሚኖር። አልተገረዘም ሲል እዚህ መጽሐፉ ላይ ያነሳል። ነገር ግን ድኗል። ለምን? ለድነት መሰረታዊ ነገር ግዝረት አይደለም። በግዝረት ድነት አይገኝም። የሚበሉትና የማይበሉትን በመለየት አህያ አይበላም፣ በሬ ይበላል በማለት ድነት አይገኝም። እኛ ምንድነው? በክርስቶስ ስም አምነን በዛ ላይ ክርስቲያናዊ ምግባሮችን ስንጨምርበትና የእግዚአብሔር ህግ ስንጠብቅ ነው እንጂ የህግ ስራን በመጠበቅ ድነት አይገኝም። ሶስተኛው ነገር ደግሞ ሰንበትን ማክበር ነው። የብሉይ ኪዳን ሰንበት እንደምናውቀውም ቅዳሜ ነው። ከቅዳሜ አርብ ዕለት የሚደረጉ ነገሮችን አድርጎ አይሁዶች ህግ አጥብቆ ወይም የህግ ስራ የሆነውን ይችን ቅዳሜን ለማክበር ሁሉም ተጣጥፎ ይቀመጣሉ። ምንም ስራ አይሰሩም። ምንም አይፈቀድም እንደዛ ነው የሚያደርጉት በዚህ ቅዳሜን ያከብራሉ ነገር ግን ከዚህ ከጽንፋዊነት ወይም ከራሽስት አይዲያ አሁን በአዲስ ኪዳን የሚከበረው ሰንበት ይሁድ ነው ለምን ምክንያቱም ከብሉይ ኪዳን ቅዳሜ ስለምበልጥ ነገር ግን የብሉይ ኪዳን ቅዳሜ እንደዚህ የሚከበሩ ለምንድን ነው ከተባለ ልየታ ነው አሕዛብን ከህዝብ የምንለይበት ልየታ ስለሆነ ጽንፍ ይዞ ወይም ራሽስት ሆኖ ያከብሩታል ግን በአዲስ ኪዳን ላይ እነዚህ የህግ ስራዎች ጥሜታ እንደሌለባቸው እና አይሁዶች እኛ የህግ ስራዎችን እየፈጸምን የነሆኑ ሰዎች ነን ብሎ ራሳቸውን ከብ ሲያደርጉ ምንም ብትገረዙ እናንተ ለተገረዛችሁ ላልተገረዙም እግዚአብሔር አምላካችሁ ነው። ስለዚህ እናንተ ከነዚህ ከማያምኑ ሰዎች ልትበዙ የሚችሉት ወይም በልጣችሁ ልትገኙ የሚችሉት የህግ ስራን ስትፈጽሙ ሳይሆን ህግን ከፈጸማችሁት ነው። እናንተ በህግ በደላችሁት እነሱ ደግሞ ያለ ህግ በደሉ። በሮሜ ምዕራፍ 3 ላይ እንደዛ ይላል። በህግ ቢበድሉ በህግ ባይበድሉም፣ በህግ የበደላችሁት በህግ ትጠየቃላችሁ፣ ያለ ህግ የበደላችሁ ያለ ህግ ትጠየቃላችሁ። ስለዚህ የእግዚአብሔር ፍትህ እናንተ ብሉይ ኪዳን ስለተቀበላችሁት እናንተን ከፍ አድርጎ አይቀበልም፣ ወይም እናንተ ብሉይ ኪዳን ስላልተቀበላችሁት ስለተቀበላችሁት የግሪክ ሰዎችን ዝቅ አድርጎ አይቀበልም። ስለዚህ ሁለቱ ሁሉም እኩል ሆኖ ነው እግዚአብሔር የሚያጠውት። ከዛስ በአዲስ ኪዳን በጌታ በኢየሱስ ክርስቶስም ያምናሉ። በዛ ላይ ክርስቲያናዊ ምግባር ይሰራሉ። በዛ ፍጹም ድህነት ይገኛል፣ መንፈሳዊ ተጋድሎ በመጋጠል እንጂ አንድ ሰው ካልተገረዘ ከተገረዘ የሚባል ነገር የለም። ስለዚህ አንድ ሰው ከተገረዘ፣ አልተገረዘ፣ አሳማ በላ፣ አህያ በላ፣ ፍየል በላ፣ በግ በላ ምንም ጥቅሜታ አለው በእግዚአብሔር ፊት። ለምሳሌ አንድ ሰው ቢዝነስ ቢሰራና ወይም ተቀጥሮ ቢሰራ ለጊዜ ጥቅሜታ አለው፣ ምንም የለው። ልክ እንደዛው ነው። አሁን ለምን በብሉይ ኪዳን ልየታ ነበር፣ አሁን ግን ዋጋ ቢስ እንደሆነ ቅዱስ ሐዋርያ ጳውሎስ በመልእክቶቹ ደጋግሞ ይናገራል። የገላትያ ምዕራፍ መጨረሻውን ስታነቡ እንዲህ ይላል። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና እናንተ የክርስቶስ ከሆናችሁ እስኪያስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናቸው። አብርሃም የሕዝብም የአሕዛብም አባት ነው ይላል። ለምን አንተ የሕዝብና የአሕዛብ አባት ነህ ተብሎ የአሕዛብ ሁሉ አባት ትሆናለህ ብሎ እግዚአብሔር ቃል ገብቶለታል። የሕዝብ አባት ነው፣ ለተገረዙ ሰዎች አባት ነበረ። የአሕዛብ አባት ብሎ እግዚአብሔር እሱ ሾሞታል። ስለዚህ የአብርሃም የቃሉ ወይም የተስፋው ወራሽ ለመሆን መገረዝ ወይም አለመገረዝ አይጠቅምም። አብርሃም የዳነው በእምነቱ ነው። እምነት ላይ መልካም ስራ በመጨመር መጽሐፍ ቅዱስን እንደዚህ እንደ ፕሮቴስታንት ወይም እንደ ሌላ እምነት ገንጥለናና እሱ በእምነት እንድናለን ብሏል። ያዕቆብ በመልእክቱ ደግሞ አብርሃምም ልጁን እስከ መስጠት ድረስ ታመነ እግዚአብሔርም እሱን ተቀበለ ወይም እሱ ለሱ ያንን ነገር እንደ ጽድቅ ተቆጠረለት ይላል። እዚህ አመነ ይላል። ስለዚህ እምነት ፍላስ መልካም ስራ ወይም ለእግዚአብሔር መታመን ማለት ነው። ካልታመቅ እምነት ብቻውን አይጠቅምም። እነዚህ እነ ሶስቱ ህፃናት እግዚአብሔር በአድን እንኳን ብለህ በእግዚአብሔር መታመን አለብህ። በአመንኳ ምላክ ማለት ነው። እስከ መጨረሻው ለሱ ስም መጋደል ነው አለብ። በዛ ነው ድነት የሚገኘው። ስለዚህ ይህንን ስለ ብሉይ ኪዳን አለመበላት ወይም ለምንድ ነው በብሉይ ኪዳን የሚበላና የማይበላው የሚለየው የሚለውን ከተመለከት በአዲስ ኪዳን ደግሞ ሁሉም በክርስቶስ አንድ አካል ይሆናል። በሮሜ ምዕራፍ ሶስት እንደተነገረውም የአሕዛብ ብትሆንም አይሁድ ብትሆንም የሁላችሁም አምላክ እግዚአብሔር ነው። ሁላችሁም እግዚአብሔር በድላችኋል። የማይበላ በማይበላበት ይኖር ብሎ ቅዱስ ሐዋርያው ጳውሎስ በገላትያ መልእክቱም ላይ ከተናገረ ለምን በኢትዮጵያ ቤተክርስቲያን ይከለክላል? ለምንድን ነው የሚከለክለው በኢትዮጵያ ቤተክርስቲያን ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚበላና የማይበላ የሚባል ነገር አለ። አህያ በኢትዮጵያ ኦርቶዶክስ ቤተክርስቲያን የተፈቀደ አይደለም። ለምን? በግሪክ ሰዎች ቲቶ ለምሳሌ ሳይገረዝ መኖር ከቻለ ኢትዮጵያውያን ለሚገረዝ ይሄ በቀላል ቃል ምን መሰላችሁ፣ ኢትዮጵያ ብሉይ ኪዳን ከተቀበሉ ሀገራት መካከል አንዷ ናት። ብሉይ ኪዳን የተቀበሉ ሀገራት ባሉበት እንዲጸኑ ጳውሎስ ተናግሯል፣ መብላትን አለመብላትን ሳይሆን ሰው አሁን ብሉይ ኪዳን የተቀበለ ሰው እነዚህ እንደ እርኩስ ያያቸዋል። አሁን አሳማ መብላት አህያ መብላት በኢትዮጵያውያን ዘንድ እንደ እርኩስ ነገር ይታያል። ግን ሪሊ በመጽሐፍ ቅዱስ አንጻር አይደለም። ለምን እኛ ብሉይ ኪዳን ስለተቀበል። ስለዚህ ክርስትና አላማው የነፍሳችን ጥቅሜታ ነው እንጂ በስጋችን መደሰት፣ በስጋችን በላይ መሆን በታች መሆን አይደለም። ወንድና ሴት ኮ የአቅም ልዩነት ሊሆናቸው ይችላል። ወንድም ሆንክ ሴትም ሆንክ ይላል ሴቶችን በአንደኛ ጴጥሮስ ላይ ቅዱስ ሐዋርያው ጴጥሮስ ስናገር ምን እንዳልመሰላችሁ? እነሱ ደካሞች ናቸውና ይላል። ለምንድነው እዚህ ጋር ሴቶችን ወንዶች የሆናችሁ ያለው? ምክንያቱም ለተወሰነ ጊዜ ብቻ ነው የምንኖረው እዚህ፣ ለዘላለም የምንኖርበት ህይወት የለም። ስለዚህ ለተወሰነ ጊዜ ለምንኖርበት ህይወት ወንድ ይበልጣል ሴት ይበልጣል ማለት አንችልም። ሁለቱ ሁሉም እኩል ናቸው። ፊዚክ ሊሆነት ሊኖር ይችላል፣ በአገልግሎት ሊሆነት ሊኖር ይችላል። አይበላለጡም፣ እኩል ናቸው። ለምን ሁሉም የሚኖሩት ለአንድ ተስፋ ነው፣ ይሁን የእግዚአብሔር መንግስት የመውረድ ነው። ስለዚህ ያልተገረዘም ሰው የሚኖረው ለእግዚአብሔር መንግስት ነው፣ መልካም ስራ ከሰራ የተገረዘም ሰው የሚኖረው ለእግዚአብሔር መንግስት ነው። ስለዚህ ኢትዮጵያ ብሉይ ኪዳንን ከተቀበሉ ሀገራት አንዷ ናት። ብሉይ ኪዳንን ስለተቀበለች የሚበሉትና የማይበሉትን ትለያለች። አሁንም እንደ እርኩስ ታያቸዋለች የማይበሉትን መገረዝም እንዳለብን ትናገራለች። ለምን ብሉይ ኪዳን የተቀበለች ከብሉይ ኪዳን ጀምራ ጸንታ የኖረች ሀገር ስለሆነች በዚህ መሰረት ነው ማለት ነው። ስለዚህ የመጨረሻው ደግሞ ለአነሳ የሚፈልገው ፖይንት ኢትዮጵያ እንደዛ የሆነች ሀገር ብቻ ሳይሆን የራሱ የሆነ የጎንዮሽ ጉዳት አለው። እግዚአብሔር በብሉይ ኪዳን ይህንን ትዕዛዝ ዝም ብሎ አልሰጠም፣ የራሱ የሆነ የጎንዮሽ ጉዳት አለው። አሳማ መብራት ለካንሰር ያጋልጣል ሳይንስ ዛሬ አረጋግጦ እውነት ነው። እያንዳንዱ ነገር ጥቅሜታ አለው። አንደኛ፣ ሁለተኛ ኢትዮጵያ ብሉይ ኪዳን የተቀበለች ሀገር ናት። እግዚአብሔር አንድ ነገር ሲከለክል ሲፈቅድም ዝም ብሎ አይከለክልም፣ ዝም ብሎ አይፈቅድም። የእግዚአብሔር አላማና ስራ ስላለና የሚጠቅም ነገር ስለሆነ ኢትዮጵያ ትቀበላለች። ሁለተኛ ከብሉይ ኪዳን ጀምራ መጽሐፍ ቅዱስን የተቀበለች ሀገር ስለሆነ የሚበሉትን የማይበሉትን፣ ስንበት ማክበርና መገረዝ አለመገረዝም በሚለው ኮንሰፕት ዙሪያ የብሉይ ኪዳን ትእዛዛትን ወይም የህግ ስራዎችን ትቀበላለች። ነገር ግን እነዚህ የምንቀበላቸው ለድነ ዘር አንድንም የማይበሉት የሚበሉትን በመለየት አንድንም ለድነት መሰረታዊ ነገር አይደሉም። እንደዚህ የሚባል ትምህርት የለንም ማለት ነው። ስለዚህ ስናጠቃለን በብሉይ ኪዳን የሚበሉ የማይበሉ ነበሩ። ኢትዮጵያ እነዛ የሚበሉ የማይበሉ የሚባለውን ትእዛዝ ተቀበለች። አዲስ ኪዳን መጣ። እግዚአብሔር የአሕዛብም የህዝቡ አምላክ ነው። ስለዚህ እናንተ የብሉይ ኪዳን የህግ ስራዎችን ህግ አይደለም የተባለው የህግ ስራ ለዩ የህግ ስራ ማለት አሕዛብና ህዝብን የሚለዩ ልየታ ማለት ነው። ህግ ማለት ደግሞ ከብሉይ ኪዳን ተጀምሮ አሁንም ደግሞ ምን ሆኗል ጸንቷል? አልጸናም ለምትሉ አንድ ሀሳብ ልፍታችሁ፣ ወይም የመጽሐፍ ቅዱስ ጥቅስ ልፍታችሁ በዚህ በሮ መልእክቱ ምዕራፍ ሶስት ከቁጥር ሰላሳ አንድ ላይ ቅዱስ ሐዋርያው ጳውሎስ እንዲህ ይላል። እንግዲህ ህግን በእምነት እንሽራለንን? አይደለም፣ ህግን እናጸናለን እንጂ። ህግ በእምነት ይጸናል እንጂ አይሻርም። ስለዚህ ህግ በእምነት ጸንቷል። ነገር ግን በህግ ስራ እኛ ከአሕዛብ እንበልጣለን የሚባል ነገር የለም። ይህንን ነው ቅዱስ ቤተክርስቲያን የምታስተምረው። ስለዚህ ኢትዮጵያ ብሉይ ኪዳን የተቀበለች ሀገር ስለሆነ ህግን ብሉይ በብሉይ በአዲስ ኪዳን እንደምንቀበል ወይም ከእምነት ጋር አጽንተን ህግን የብሉ ኪዳን ትዛዛትን ትእዛዛትን እንቀበላለን። የህግ ስራ የሚባሉትን ደግሞ እኛ ብሉ ኪዳን የተቀበልን ሀገር ስለሆን እናም ደግሞ እግዚአብሔር አንድ ነገር ሲያደርግ የራሱ የሆነ ጥቅሜታ ስላለው ስለሚያደርግ እንቀበላቸዋለን የህግ ህግንም የህግ ስራዎችንም። ግን የህግ ስራ የምንቀበለው ለድነት አይደለም። ድነት በህግ ስራ አይገኝም። አስምራችሁ ወቁ። በህግ ግን ይገኛል። ጌታ ኢየሱስ ክርስቶስም ከህግና ከነቢያት አንዲት ቃል ከምትሻር ከምትወጥቅ የሰማይና ና ምድር ማለፍ ይቀላል ብሏል። ስለዚህ ህግን ሙሉ በሙሉ እንቀበላለን። በዚህ ምክንያት የህግ ስራዎችን ደግሞ ብሉይ ኪዳን የተቀበልን ሀገር ስለሆነና የራሱ የሆነ ጥቅሜታ ስላለን እንቀበላለን። በዚሁ እንቀጥላለን። ነገር ግን የግሪክ ሰዎች ለምሳሌ የብሉይ ኪዳን የህግ ስራዎችን ላይቀበሉ ይችላሉ። ለምን እነሱ ከድሮ ያምኑ አልነበሩም። የቲቶን ታሪክ አሁን ማየት እንችላለን። ቲቶ አልተገረዘም፣ ግን መገረዝ አለመገረዝ መሰረታዊ ነገር አይደለም፣ ወይም የክርስትና መሰረት ሊሆን አይችልም። በሚለው እንይዛለን ማለት ውድ የእግዚአብሔር ቤተሰቦች፣ በዚህ ትምህርታችን ላይ አንድ ጥያቄ መልሰናል ብዬ አስባለሁ ማለት ነው። እናንተም እስኪ ምስ ሀሳቦቻችሁን፣ አስተያየቶቻችሁን ኮሜንት ላይ አስፍሩልኝ አነበዋለሁ እና ደግሞ ሌላ አሁን በዚህ ሰሞን የመጽሐፍ ቅዱስ ጥናት ወይም የብሉይ ኪዳን መጽሐፍትን እንዴት እናጥና እና ደግሞ የአዲስ ኪዳን መጽሐፍትንም አብዛኛው ሰው የአዲስ ኪዳን መጽሐፍትን አንዳንዴ ያጠናል ግን የብሉይ ኪዳን ላይ እንትን አለበት ወይም አይገቡለትም ምንድነው የታሪክ የሱ ታሪክ ምን ጠቅመኝ ምናምን የሚባል ነገር አለ። ያንን እንዴት ማጥናት እንዳለብንና ኢንተርኔት እያደረግ አብረን በዚህ ዩቱብ ቻናል ለማጥናትም አስቤያለሁ። ሶ በሱ ዙሪያም ሀሳብ ስጡልኝ፣ በዛ መሰረት ቪዲዮም ለመስራት እንሞክራለን። በምን መልኩ እንዲሆን ወይም በቴሌግራም ላይም ቢሆን የሚለውን ሀሳብ ካላችሁ ወይም ቲክቶክ ላይ ቢሆን የሚለውን ሀሳቦችን አስቀምጡ ማለት ነው። በዛ መሰረት እንቀጥላለን። ወስባህ ለእግዚአብሔር ሁላቱ ድንግል